በቅርቡ ትጀምራለች። በጥቂት ሳምንታት የመጀመሪያው የጋዝ ፋብሪካ ይመረቃል። በዚያው ቀን ከመጀመሪያው የጋዝ ፋብሪካ በሳይዙ በልኩ ከአስር ጊዜ በላይ ከፍ ያለው ሁለተኛው ጋዝ ይጀመራል። በዛ ዕለት ለዘመናት ስንመኝ የነበረው ነዳጅ የማውጣት ፍላጎታችንን ህልማችንን እውን የሚያደርገው ሪፋይነሪ ባንዶር ባነሰ ጊዜ ውስጥ ሥራ ይጀምራል። በዚያው ሰሞን በቅርቡ የተፈራረምነው የማዳበሪያ ፋብሪካ ሥራ ይጀምራል። በሚቀጥሉት አምስት ስድስት ዓመታት በትንሹ አንድ ነጥብ አምስት ሚሊዮን ቤቶች ለኢትዮጵያውያን ይገነባሉ። ኢትዮጵያ ተፈጥሮ ሳትሰስት ከቸረቻቸው እንዲሁም የተፈጥሮ ሀብት ከለገሰቻቸው የዓለም ሀገራት መካከል አንዷ ናት። ታዲያ ይህ ሆኖ ሳለ ያላትን ሀብት በተገቢ ሁኔታ መጠቀም እንዴት አልቻለችም? ሲል የመደመር መንግስት መጽሐፍ በምዕራፍ ሁለት ላይ የአባይ ልጅ ውሃ ጠማው በሚል ክታቡ ቁጭትን እያነሳ ማንሰራራትን እየተለመ ያወሳል። ምሁራንም ይህንኑ ሀቅ ይጋሩታል። መጽሐፉ የመደመር መንግስት ሲመረቅ እዛ ተገኝቻለሁ። ኢትዮጵያ ለምን ውሃ ጠማት ይላል ምትን ጉደኛ ገር ውሃ ውስጥ ቁጭ ብላ ውሃ የሚጠማት ዝናብ ውስጥ ቁጭ ብላ ድርቅ የሚመታት አገር ናት። ለምን የሚል ጥያቄ ቁጭት ያዝነሳል፣ ያስቆጫል። የሁሉ ሀብቱ የተለያዩ ሀብት ያላት አግሮ ኢኮሎጂ አለም ላይ ያለው አግሮ ኢኮሎጂ ያላት ገር ውርጭ ጀምሮ ትራንዛክሽን ደጋ፣ ወይና ደጋ፣ ቆላ፣ በረሃ በዚሁ ውስጥ ያለው ሀብት ከውጩ ከራስቴሽን ጀምሮ እስከ ዳሎል ከባይር ወለ በታች ወደ መቶ አርባ ነገቲቭ የሚሆን ወደ ታች ሲሌቨል ያለው አገር ለሚንዳየች ለምን እርዳታ ጠባቂ የሆነ ወጣቱ ሰው ለምን ይሰደዳል? የሚሉ የሚቆጩ፣ የሚያንገበግቡ ናቸው። ያን የሚመልስ ነው የጉባው ሩፋት ወይም ደግሞ ትልቁ ህዳሴ ግድብ የተኛበት ቦታ ጉባ በረሃ። አሁን በረሃ ሳይሆን የጉባ የለመለመ ቦታ ነው። ከ7 ሁለቱ የጉባ ትሩፋቶች መካከል የመጀመሪያው የኒኩሊየር ኃይል ማመንጫ ሲሆን ይህም ከታላቁ የዳሴ ግድብ ጋር የሚስተካከል ለሰላማዊ ዓላማ የሚውል ነው። የኒኩሊየር ኃይል በብዙዎች ዘንድ ለጦር መሳሪያነት እንደሚውል ተደርጎ ቢታሰብም ለጤና፣ ለግብርና፣ ለአርቲፊሻል ኢንተለጀንስ ብሎም ለካርበን ነጻ የሆኑ አስተማማኝ ኃይል ለማግኘት ጉልሚና አለው። ቴክኖሎጂው በመንግስት ደረጃ ትኩረት ተሰጥቶት ሲሰራበት ይህ የመጀመሪያው ቢሆንም ኢትዮጵያ በፈረንጆቹ 1957 የተቋቋመው የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ አባል መሆኗ አይዘነጋም የሚኒስትሮች ምክር ቤትም ባለፍነው ሳምንት ባካሄደው 49ኛው መደበኛ ስብሰባው ካሳለፋቸው ሁለት ውሳኔዎች አንዱ የኒውክሌር ኃይል ኮሚሽን ማቋቋም ነበር። ምክር ቤቱም በማቋቋሚያ ደንቡ ላይ ተወያይቱ ውሳኔ ያሳለፈ ሲሆን ኮሚሽኑ ቴክኖሎጂው ከዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩ እንዲመራ ኃላፊነት ተሰጥቶታል። የኒውክሌር ኃይል ደግሞ ተጨማሪ ኃይል የሚሰጥ ነው። የህዳሴ ግድቡን ኃይል መስጠት የተሟላ ያደርገዋል ማለት ነው። እና ይሄ ደግሞ አቅም በፈቀደ መጠን በተለይ ወደ ያልተፈቀዱ ነገሮች ሳንገባ በተፈቀዱ ነገሮች ላይ ብንሰራ ይህ የኑክሌር ኃይል በጣም ከፍተኛ አገሪቱ ከፍተኛ ምርታ፣ ይኖረዋል። እንግዲህ ይህ አገር በጣም ኢንዳስትራላይዝ ኢንዳስትራላይዝ ይሆናል። ኢንዳስትራላይዝ ሲሆን ህዳሴ ግድብ ብቻ በቂ አይሆናል። ሌላ ተጨማሪ ኃይል ያስፈልጋል። ስለዚህ ይሄ ደግሞ ኃይል ደግሞ በጥቃቅን ነገሮች ብቻ ሰራተኛ የሚያደር ይሄ ሀገሩ ወደ 130 ሚሊዮን አካባቢ ነው። ይሄ እያደገ የሚሄድ ነው። ስለዚህ ተጨማሪ የኃይል ያስፈልጋታል። ኑክሌሩ ሲጨመር ኢትዮጵያን የተሟላ የኃይል አቅርቦት እንዲያደርግ ያደርጋታል። ታዳሽ ኃይሏንም ወደ ውጭ ኤክስፖርት ማድረግ እንትችላለች እና ከኤስት አፍሪቃ ካላ ከአፍሪቃ በጣም ታዋቂ ያደርጋታል። አሁን ደግሞ ኒውክሌርን በሰላማዊ ጥቅም ስራና ወዳለ የሚለው ፓርላማ ትናንት ያጸደቀው እሱ እሱ ትልቅ ተስፋ የሚሰጥ ኃይል ነው የሚሰጠው ኒውክሌር። ምክንያቱም በቂ አይደለም። መቶ ሰላሳ ሰባት ሚሊዮን ህዝብ እስካሁን ድረስ አርባ አምስት አካባቢ ነው የተደረሰ መብራት፣ ሀምሳ አምስቱ አላገኘም። ስለ አርባ አምስት ባንድ ዳታ አርባ አምስት ፐርሰንት ነው ወይራስ

በዛ ላይ ደግሞ ሌላ ወደ ናሽናል ግሪድ የሚገቡ በፀሐይ ሶላር ኤነርጂ፣ በኒፋሳይል ጂኦተርማል ኤነርጂ አሸጎዳ እና አዳማ ያሉት ሌሎች እየተሰሩ ያሉት እንደገና ጂኦተርማል ኤነርጂ በአሉቶ ላንጋኖ እንትን እየተሞከረ ያለው ባዮ ኤነርጂ፣ ሃይድሮኤሌክትሪክ ፓወር ኤነርጂ እነዚህ በቂ አደሉ። ስለዚህ ወደ ትኒድ ኒውክሌር ኤነርጂ ሀይሌን ለመጨመር ሌላው ጠቅላይ ሚኒስትር አብይ አህመድ ይፋ ካደረጓቸው የጉባ ትሩፋቶች የተፈጥሮ ጋዝ ማምረት ነው። በሶማሌ ክልል ካሉ በዓመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን የተፈጥሮ ጋዝ ፕሮጀክት ጠቅላይ ሚኒስትሩ በተገኙበት በይፋ ተመርቋል። በዛው ዕለትም በዓመት 133 ቢሊዮን ሊትር ፈሳሽ የተፈጥሮ ጋዝ የማምረት አቅም ያለው ሁለተኛው ዙር ፕሮጀክት ተጀምረዋል። ኢትዮጵያ ማምረት የጀመረችው የተፈጥሮ ጋዝ ለኢንዱስትሪዎች፣ ለትራንስፖርት እንዲሁም ለቤት ፍጆታ ኃይል አቅርቦት አገልግሎት መስጠት የሚችል ነው። የተፈጥሮ ጋዙ በሀገራችን ያለውን የበካይ ጋዝ መጠን በመቀነስ አስተዋጽኦ የሚኖረው ሲሆን ቻይና፣ ብራዚል እና ህንድ የመሳሰሉ ሀገራት በስፋት ጥቅም ላይ ያውሉታል። ከዚህ ቀጥሎ ደግሞ የጋዝ ምርት አለ፣ እንግዲህ የወጣው ምርት አለ ከወጣው ምርት ሶስት አራት እጥፍ የሚሆን ሌላ ተጨማሪ ጋዝ እንዲወጣ ደግሞ ፕሮጀክት ተጀምሯል። ያ ደግሞ የበለጠ ኢትዮጵያን ከፍ የሚያደርጋት በዓለም ታዋቂ የሚያደርጋት በነዳጅ ምርት በጣም ከፍተኛ ደረጃ ላይ የሚያደርሳት ነው። ይህም ደግሞ ራሱ የኢትዮጵያ ትልቅ አስተዋጽኦ ነው እና የኢትዮጵያን እድገት በጣም የሚያበሰር ነው። በጉባ ከተበሰሩ በረከቶች ደግሞ የማዳበሪያ ፋብሪካ ሌላው ሲሆን ከ80 በመቶ በላይ አርሶ አደር ለሆነባት ኢትዮጵያ ትልቅ እፎይታን የሚሰጥ ነው። ይህ የማዳበሪያ ፋብሪካ በኢትዮጵያ ኢንቨስትመንት ሆልዲንግ ግሩፕ የ40 በመቶ ድርሻ፣ እንዲሁም በናይጄሪያው ባለሀብት አሊኮ ዳንጎቴ የ60 በመቶ ድርሻ የሚገነባ ሲሆን ፕሮጀክቱ በ40 ወራት ወይም በ3 ዓመት በ26 ቢሊዮን ዶላር በጀት የሚገነባ ነው። ሁሉን አካታች የኢኮኖሚክ ስርዓት ለመዘርጋት ብዝሃ ዘርፍ የሆነ ኢኮኖሚክ ሴክተር ለማነቃቃት የምናደርገው ጥረት ውስጥ የግብርና ሴክተር ያለው ሚና ከፍተኛ ነው። ይህ ሚና ግን ዋናው ግብአቱ ማዳበሪያ ከውጭ ስለሚገባ መግዛቱም ማጓጓዙም ማድረሱም በጣም ከፍተኛ ችግር ስላለበት ማምረት የሚገባን ልክ እንዳናመርት በተወሰነ ደረጃ ጫና ነበረው። ያንን ጫና ለመቅረፍ በሀገር ውስጥ ማምረት እና በሎካል ከረንሲ መግዛት መቻል የኢትዮጵያን አርሶ አደሮች የረዥም ጊዜ ጥያቄ የሚመልስ ጉዳይ ነው። የማዳበሪያ ፋብሪካ በጣም ሜጋ ፕሮጀክት ነው። ልክ እንደ ሌላ ህዳሴ የሚታይ ነው። ላይ የኢትዮጵያ መንግስትና ዳንጎቴ በትብብር በኢትዮጵያ ውስጥ ሁለት ላይን ያለው 3 ሚሊዮን ቶን በአመት የሚያመርት እና ከጋዝ ከምናመርትበት እስከ ፋብሪካ እስከ ጎዴ ድረስ ያለውን ከ100 ኪሎ ሜትር በላይ የፓይፕላይን ዝርጋታ የሚያካትት ስራ ነው። ፋብሪካው ተጠናቆ አገልግሎት መስጠት ሲጀምር 3 ሚሊዮን ሜትሪክ ቶን የማምረት አቅም ይኖረዋል። ታዲያ ኢትዮጵያ በዓመት ከምትጠቀመው የ15 ሜትሪክ ቶን በጥፎ በማሳደግ በአፍሪካ ውስጥ ከሚገኙ ሦስት ግዙፍ የማዳበሪያ ፋብሪካዎች ጋር እኩል ደረጃ ያስቀምጠዋል። የውጭ ምንዛሬን ከማስቀረት አኳያም ጉልህ ፋይዳ ይኖረዋል። የኢትዮጵያ ገበሬ ነጻ የወጣበት መሬት በማግኘቱ ብቻ ሳይሆን ማዳበሪያ በማግኘቱ ነጻ የሚወጣበት የኢትዮጵያ ገበሬ የትልቅ ነገር ነው። ትልቅ ልነሳ እንግዲህ የማዳበሪያ ምርት ብዙውን ጊዜ ሌላ ምርት ያስፈልጋል። የጋዝ ምናምን ሊኖር ይገባል። ስለዚህ የጋዝ ምርታችንን ተጠቅመን ማዳበሪያ ፋብሪካ መቋቋም እንግዲህ እርሻን በጣም ያዘምነዋል። እርሻን ምርታማ ያደርጋል። በአጠቃላይ የገበሬው ኑሮ ይሻሻላል። ከዛ ደግሞ ከውጭ የምናስመጣው ማዳበሪያ ደግሞ በጣም ብዛት አለው ከአንድ ነጥብ አምስት ሚሊዮን በላይ ነው እና ያንን ደግሞ ያስቀራል። ስለዚህ የውጭ ምንዛሪ ያስገኛል። ለአገር ምርታማነት ለፉድ ሴኪሪቲን ኢትዮጵያ የተሟላ ለማድረግ በጣም ከፍተኛ ጠቀሜታ ያለው የማዳበሪያ ፕላንት ነው። በሰዓቱ እንድናገኝ ወደብ ላይ እስኪገባ የሚጓተተው የሚቆየው በተፈለገበት ሰዓት ለማግኘት በሀገራችን ውስጥ ስለሆነ ትልቁ የመጀመሪያው ፎይታ ይሰጠናል። በሰዓት ለማግኘት አመቱን ሙሉ ተጠቃሚ እንድንሆን የዶላርን ከውጭ የሚገባው ምንዛሬ በመቀነስ በኩልም ለእኛ በተመጣጣኝ ዋጋ እንድናገኝ ይረዳናል የሚል ሰፊ እምነት ነው በሱ ላይ ያለን እና ምርታችንን እንደ ልብ በተለይ አሁን የተለያዩ አትክልቶችን፣ ሽቶችን በምናምር ሁሉም ማዳበሪያ ፈላጊ ስለሆነ እንደ ልብ በተፈለገ በሳለ ማግኘት ይረዳናል የሚል ተስፋ ነው ያለ። ስለዚህ አሁን ደግሞ እዚህ ከተመረተ ገበሬ የፈለገው ያለ ልቡ ማግኘት ስለሚችሉ በጣም ገበሬዎችን ያሳድጋል፣ ምርቱን ያስጨምራል ብዬ ነው የምቆጥረው። አይተናል፣ ሰርቶን እንደሚያሳይም አይተናል፣ በአባይም አይተናል። ይህንን ፋብሪካ ደግሞ ይህን ውሳኔ መውሰዱ በተለይ በተለይ ለአርሶ አደር በጣም ጠቃሚ ውሳኔ ነው። ይሄ ትክክለኛ ወቅቱን የጠበቀ አቋም ነው። ይህን መንግስት፣ ይህን አቋም መውሰዱ ራሱ በጣም በበኩሌ በጅማ ዞን አርሶ አደር ስም ማመስገን ፈልጋለሁ። የኢትዮጵያ የዘመናት ጥያቄ የሆነው የነዳጅ ሪፋይነር ወይም ማጣሪያ ሲሆን የኢፌድሪ ጠቅላይ ሚኒስትር አብይ አህመድ በተገኙበት ባሳለፍነው መስከረም 22 2018 ዓ ም በሶማሌ ክልል ጎዴ የነዳጅ ማጣሪያ ፋብሪካ የመሰረተ ድንጋይ አስቀምጠዋል። በክልሉ ይገነባል የተባለው የጎዴ ነዳጅ ማጣሪያ ሂላል ከተባለው የነዳጅ ስፍራ ድፍድፍ ነዳጅ እንደሚያወጣ እንደሚያጣራና እንደሚያጠራቅም የመሰረተ ድንጋይ በጣለበት ወቅት ጠቅላይ ሚኒስተሩ ተናግረዋል። የነዳጅ ማጣሪያ ፋብሪካው በዓመት 3.5 ሚሊዮን ነዳጅ አምርቶ የማቅረብ አቅም ይኖረዋል። አሁን ኦጋዴን ውስጥ በጣም ከፍተኛ ነዳጅ ይወጣል። ስለዚህ የነዳጅ ሪፋይነሪ ሲወጣም ደግሞ እነዚህን የኤነርጂ ኃይል የሚደግፍ ነው፣ የውጭ ምንዛሪ የሚደግፍ ነው። በአጠቃላይ ተቀላ ኢትዮጵያን ከአላት ደረጃ ወደ አንድ ደረጃ ከፍ የሚያደርግ ነው እና ይሄ ሁሉ ተጠቃሎ ኢትዮጵያ በጥሩ ሁኔታ ነው ያለችው። በፈረንጆቹ 230 ወይም በ5 አመት ውስጥ ተጠናቆ ለዓለም አቀፍ የበረራ አገልግሎት ይፋ የሚደረገው የቢሾፍቱ አውሮፕላን ማረፊያ ሌላው የጉባ ብሥራት ነው። አዲስ የሚገነባው ይህ ግዙፍ የአየር መንገድ ፕሮጀክት እጅግ ዘመናዊ ተርሚናል ያለውና ከዓለም ታላላቅ አውሮፕላን ማረፊያዎች ተርታ ያሰልፈዋል። ይህም የመደመር መንግሥት ሀብትን በተገቢ ሁኔታ በመጠቀም የማንሰራራት ጉዞ ማሳያ ነው። ኤርፖርት ግንባታለን እንግዲህ ይሄ በጣም ወደ አስር ቢሊዮን ዶላር ይፈጃል ይባላል። እና ይሄ ደግሞ ያለውን ከአፍሪካ ያለውን ኮኔክቲቪቲ ከዓለም ጋር ያለውን ኮኔክቲቪቲ የሚያሳድግ ኢትዮጵያ ከበለጸጉት እና ካልበለጸጉት ሀገራት ያላት ግንኙነት በጣም በከፍተኛ ደረጃ የሚያዳብር ከፍተኛ ፕሮጀክት ነው። እና ይሄም ራሱ አንዱ ትሩፋት ነው። በመጨረሻ ከተቀመጡ የጉባ ትሩፋቶች የቤት ልማት በሀገሪቱ ተደራሽ ማድረግ ሲሆን በቀጣይ 5-6 ዓመታት 1.5 ሚሊዮን ቤቶችን መገንባት ነው። በከተሞቻችን ያለው ዋናው ችግር የሊቪንግ ኮስት ነው። ይሄ ሊቪንግ ኮስት አንደኛው ምክንያት ቤት ነው። ከ1.5 ሚሊዮን በላይ ቤት እንገነባለን ያልነው የዜጎቻችን የሊቪንግ ኮስት ጫና የሚያስከትለውን አንዱን ችግር እንቀርፋለን ለማለት ነው። እንግዲህ በአሁኑ ሰዓት የኢትዮጵያ ሕዝብ የቤት እጥረት አለ። በአዲስ አበባ ከተማ እንኳ ብናይ ይህን ያህል ቤት እየተሰራ ያለው የቤት እጥረት በጣም ከፍተኛ ነው። በክፍለ ሀገርም ደረጃ ብናይ የቤት እጥረት በጣም ከፍተኛ አለ። የቤት እጥረት ከፍተኛ ሳይሆን አሁን አለ የምንለው ቤትም ቤትም ቤትም አይደለም፣ ዘመናዊ ሆኖ መሄድ መቻል አለበት። ስለዚህ ይሄ ቤት ስራ የታቀደው የቤት ስራ የኢትዮጵያን ህዝብ ኑሮ የሚያሻሽል ቤት የሚሰጥ እንትን ነው እና በአጠቃላይ የቤት ስራ አሁን ከተማውን ህዝብ ነው የምናስበው፣ ግን ገጠሩም ህዝብ ቢሆን የተሻለ ቤት የለውም፣ ጥሩ ቤት የለውም። ስለዚህ ይሄ የቤት ስራ በገጠሩ መስፋፋት ይኖርበታል። ዘመናዊ ሆኖ ታዳሽ ኃይል ያለው የተሟላ አገልግሎት ያለው ቤት ያስፈልገዋል እና ስለዚህ በዚህ መጀመሩ በጣም ጥሩ ነው። ግን ኢትዮጵያ የሚያስፈልጋት ቤቶች ግን በጣም ከፍተኛ ነው። እነዚህ ሜጋ ፕሮጀክቶች የሀገርን ኢኮኖሚ ከማሳደግ የስራ እድልን ከመፍጠርና የዜጎችን ገቢ ከማሻሻል አኳያ ዘርፈ ብዙ ሚና ይኖራቸዋል። ሰባቱ የጉባ በረከቶች ሲጠናቀቁ ኢትዮጵያ በቀጠና ያላትን የኢኮኖሚ አቅም እንደሚያጠናክርም የተለያዩ ምሁራን ይገልጻሉ ወደ በረከቶቹ ምን ያመጣሉ? የሚለው ከኢኮኖሚ አንፃር አንደኛ ራስን የመቻል ነገር ትልቅ ነገር ነው። በእርዳታ የምንጓዝ አለመታደሉ ነው። የስንዴ ሀገር ሆነን ስንዴ ከውጭ ሲመጣ ያው ሶስት ወር ሁለት ወር የቀረ ሊበሰብስ እሱ ያሳፍራል። ከእሱ መዳኒና በስንዴ ራስን መቻል ሙሉ በሙሉ ችለና ለችታል። ያ ሌላ ነገር ነው። መሞከሩ ለዚህ መውቃቱ

ብዙ ቱባ ቱባ የሆኑ ባህልና የአመራረት ዘይቤቶ ያለ ይቆያ። እንግዲህ እነዚህ ፕሮጀክቶች የሚሰጡት ጥቅም የኤነርጂ ብቻ አደለም፣ ደግሞ ውጭ ምንዛሪ ማዳን ናብቻለ ግን መጨረሻው ውጤቱ ምንድን ነው በምንልበት ሰዓት አገሪቱን ገቢ በጣም ያሳድገዋል። ያሳድገዋል በከፍተኛ ደረጃ ያሳድገዋል። የነፍስ ወከፍ ገቢ በጣም ይጨምራል። የነፍስ ወከፍ ገቢ ይጨምራል። በአጠቃላይ ከኤነርጂ የማዳበሪያ ፍላጎት ይህ ሁሉ ሲሟላ የምግብ ዋስትናን ያስተካክላል እና ለኢትዮጵያ ሕዝብ የሚሰጠው ጠቀሜታ በጣም ከፍተኛ ነው። ኢትዮጵያ ሕዝብ ገቢው ካደገ ኢትዮጵያ ደግሞ ካላት ከአደጉት ሀገራት ተርታ ትሰልፋለች። ስለዚህ ኢትዮጵያ በእርዳታ የምትለምንበት ምክንያት አይኖረውም። በጠቅላላ ሕዝቧ ገቢው ያድጋል። ስለዚህ የኢትዮጵያ ጂዲፒ በጣም በከፍተኛ ደረጃ ያድጋል እና ይሄ እድገት ደግሞ ባጭር ጊዜ የምናየው ብቻ አይደለም። በረዥም ጊዜ በጣም እጥፍ እጥፍ እጥፍ ነው የሚጨምረው። እና ይሄ ሲያድግ ከዓለም ተርታ ትሰለፋለች። ከመካከለኛ ገቢ ብቻ ሳይሆን በጣም ያደጉ ሀገሮች ላይ ለመሰለፍ ተርታ ለመድረስ በጣም ባጭር ጊዜ ውስጥ ትደርሳለች ማለት ነው። ሰባቱ የጉባ ትሩፋቶች የሀገሪቱን ጥቅል ምርት ከማሳደግ አንጻር በሀገሪቱ የኢኮኖሚ አውድ ላይ ዘርፈ ብዙ ጠቀሜታ ይኖራቸዋል። ህዳሴ ከተባበርን ምንም ነገር መከወን እንደምንችል ያሳየ ተምሳሌታዊ ፕሮጀክት ነው። የአፍሪካውያን የእንችላለን ስሜትም ያስተጋባ ነው። የህዳሴ ግድብ ራሱ በራስ ሕዝብ ወጪዎች የተሸፈነ በሀገር አቅም የተሰራ ትልቅ ፕሮጀክት ነው እና ኢትዮጵያ ይህንን ፕሮጀክት ተግባራዊ ታደርጋለች የሚባል ህሳቤ አልነበረም። ግን አየነው፣ ሆነ እና ይሄ ምንድን ነው የሚያመለክተው? ማንኛውም ኢትዮጵያውን ይህንን ተግባራዊ ካደረገች ማንኛውም ፕሮጀክቶች ተግባራዊ ማድረግ ትችላለች፣ በራስ አቅም መስራት ትችላለች የሚል ይሰጣል። ሁለተኛ ደግሞ ይሄ ለአፍሪቃ ትምሳሌ። እንግዲህ አፍሪቃ በጣም የምትለምን ሌሎችም እየለመነች ፕሮጀክት በጣም በትክክል የማይሰራበት ሀገር ነው። እኛም መጀመሪያ ሰ ሲሆን ግድብ ምን ያህል ይጨረሳል በአቅም በራስ አቅም እንደዚህ ይሆናል የሚል ብዙ እምነት አልነበረን። አሁን ግን ተሰራ እና ከኛ አልፎ ለአፍሪቃውያን ትልቅ ተስፋ ነው። ስለዚህ አፍሪቃ ህዝብ ይችላል ማለት ነው መስራት መስራት። አንደኛ በዚህም ይመጋገባል። ሁለተኛ ትልቅ ፕሮጀክቱን ጀምሮ የሚችል ከሆነ አፍሪቃ በጥቃታ ሪሶርስ ያለው አህጉር ነው። በጣም ሪሶርስ አለው ይሄን ሪሶርስን ደግሞ መጠቀም ይችላል ማለት ነው። ስለዚህ ዋናው የሚያስፈልገው ምንድነው? ቁርጠኝነት ጥሩ መሪ ያስፈልጋል ማለት ነው። እና ይሄ በጣም ትልቅ ነገር ነው ለኢትዮጵያ፣ ለአፍሪካ፣ በተጨማሪም በዓለም ላልበለጸጉ አገሮችም ትልቅ ምሳሌ ነው። አፍሪካ ወንድሞቻ፣ እንችላለን። ኢትዮጵያ ሁለት ነገር ቻለ፣ ሶስተኛ ቅርብ ጊዜ እንችላለን። ዋንቻል ዳሴንቻል ከሬኩሌሮ ደግሞ ሌላ አለን የምንችለው እነዚህ ግዙፍ ፕሮጀክቶች የስራ እድል በመፍጠር ለተማረው ኃይል ሆነ ለወጣቱ እንዲሁም ለመላው ኢትዮጵያን የብርሃን ጮራን ያፈነጠቁ ናቸው። እንግዲህ እነዚህ ፕሮጀክቶች የሰውን ገቢ ይጨምራል ስንል በምን ተነስቶ ነው? አንደኛ ለሰው ኃይል ቅጥር መስጠት መቻል አለበት። ስራ ይፈጥራል ለሰር ለወጣቱ ከወጣቱ አልፎ ለሽማግሌ ቢሆን ስራ ይፈጥራል። ስራ ሲፈጥር ነው ገቢ የሚገኝም። ስለዚህ ኢትዮጵያ ውስጥ ያለው የስራ አጥነት አሁን በወጣቱ በተለይ ከፍተኛ ነው። በወጣቱ ላይ ከዛ መስፈፊ ላይ ከፍተኛ ነው። ግን ከእንግዲህ በኋላ እነዚህን ፕሮጀክቶች ከጨረስን ኢትዮጵያ ስራ መፍጠር አቅም ከፍተኛ ናት፣ ከፍተኛ አላት እና ወጣቶች ስራ ያገኛሉ፣ ሌሎቹም ሽማግሌዎች ስራ ያገኛሉ። ከኢትዮጵያ አልፎ ሌሎቹንም ሀገሮች ስራ የሚሰጥ ነው። እኛን ብቻ አይደለም መቅጠር የሚችሉት። እነዚህ ፕሮጀክቶች በጣም ትላልቅ ግዙፎች ናቸው። ተግባራዊ ካደረግናቸው እና በደንብ ከሰራናቸው ከእኛ አልፎ ለአፍሪካውያን ከፍተኛ ስራ እድል የሚፈጥር ነው። እንግዲህ ወደዛ ሲመጣ የስራ እድሉ ይከፈታል፣ ምርት ይመረታል። ብዙ ምርት ሲመረት ዶላር ላያስፈልግን ይችላል። ለምን? ኢምፖርት ሰብስቲቲዩሽን የሚባል ነገር አለ። የገቢ ንግድን

ሰላም ና ጸጥታ ለአንድ ሀገር እድገት ቁልፍ ጉዳይ መሆኑ እሙን ነው። ኢትዮጵያም እየሄደችበት ካሉ የማንሰራራት ጉዞ አንጻር እድገቷን የማይሹ የውስጥና የውጭ ኃይሎችን የሰላምና እድገት ጸር እንዳይሆኑ ከማድረግ አንጻር ዘርፈ ብዙ ስራ እየተሰራ ይገኛል። ለዚህም ሁሉም ህዝብ በጋራ መስራት ይኖርበታል። እንግዲህ ይህንን ፕሮጀክቶች ወደ ስራ ስናስገባ ኢትዮጵያውያን ማሰብ ያለብን ነገር አለ። አንድ ነገር ስትሰራ ምንጊዜም ጠላት ይመጣብሃል። በተለይ ደግሞ ኢትዮጵያ ደግሞ ታሪካዊ ጠላቶች አሉ። በዚህ ጉዳይ ላይ ህዳሴ ግድብን ከመጠቀም ጀምሮ በርካታ ጠላቶች አሉ እና እነዚህን ጠላቶች ለማምከን እኛ መተባበር ይኖርብናል። እኛ የእኛው ወንድሞች ናቸው። ከሌላ ጋር ተመሳጥረው ብዙ ነገር የሚሰሩት ግብፅ እናቃታለን ከድሮም ጀምሮ የመጣው ያለውን መንግስት አትወድም ምንጊዜም ተቃዋሚ የሆነ ነገር እንትወዳለች። አሁን ያለው መንግስት ተቃዋሚ እንኳ ቢሆን እሱን ነው ተቃዋሚ ነው የምደግፈው። ስለዚህ ከነበረው ባህሪዋ በጣም እናውቀዋለን እና ለእንደዚህ አይነት ነገር ኢትዮጵያውያን መንበርከሻ የለብንም፣ በጣም ቆራጥነት መዋጋት ይኖርብናል። ተቃዋሚም ካለ በሀገር ውስጥ ስበታችን ተመካክረን መፍትሄን እንሰጣለን እንጂ ከጠላቶች ጋር ማበር ተገቢም አይደለም እና እነዚህ ፕሮጀክታችንን ፕሮጀክቶቻችንን ተግባራዊ ብናደርግ የኢትዮጵያን ሕዝብ ብንቀይር በጣም ጥሩ ነው። ብዙን ጊዜ ጠላቶች አገሮች ሲያድጉ ሌሎች አገሮች የማይወዷል። ይሄ ማንኛውም አገር ላይ የሚሆን ነው። ግን ከጊዜ ወደ ጊዜ እየጠነከርን እየጠነከርን በምንሄድበት ሰዓት እነዚህ ጠላቶች እየደከሙ ይሄዳሉ። ተስፋ እየቆረጡ ይሄዳሉ። ስለዚህ ይህን ነው ማሳየት ያለብን። እኛም ባለማወቅም በማወቅም ሀገራቸውን ምስጢራቸውን የአገሪቷን ምስጢር ላይ አሳልፎ የሚሰጡ እነሱ ወደ ቀልባቸው ቢመለሱና እናት ሀገሪን እናት ሀገሪን ማዘማይ ጥሩ ነው። ያን ወርጣሎ ጠቅላይ ሚኒስትር አብይ አህመድ የታላቁ ህዳሴ ግድብ ምርቃት በጉባ ለዓለም ባበሰሩበት ማግስት ያስመረቁት የመደመር መንግስት መጽሐፍ አጽንኦት ከሚሰጠባቸው ተቀዳሚ ጉዳዮች መካከል የተፈጥሮ ሀብትን በተገቢ ሁኔታ በመጠቀም ኢትዮጵያ እንድታንሰራራ ማድረግ ነው። እነዚህ ሰባት የጉባ ቱርፋቶች ሀገራችን በቀጠናው የሚኖራትን ፖለቲካዊና ኢኮኖሚያዊ አቅም የሚያደረጅ ነው።